ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ እንቀጥል። ስለ ሲቲ እና ሊቨርፑል ደግሞ እናውራ። ሲቲ ትናንት ያምር ነበረ። ዶኩ በጣም ያስደስት ነበረ። በጣም እየተደነቀ ነው። ነገሩን አልወደውም። የሪስቱ ማች እውነት ለምን የሚያበዛው ነገር አለ እና ያ ጉብዝናውን በውጤታማነት እንዳያጅበው አላደረገውም ብዬ ራሴን እጠይቃለሁ። ገባሽ አሁን ለምሳሌ ፔናሊቲ የተሰጠበት ውሳኔ ፔናልቲ ከሚያሰጠው ድርጊቱ በፊት በጣም ብዙ ሌሎች አማራጮች ነበሩት፣ ማንችስተር ሲቲ ጎል ሊያገባ የሚችልበት። በቃ ይበቃው ነበር ያቺ የመጨረሻ ያለ በጣም ነው የሚቆይም። ግን ያስፈራል፣ አንዳንዴ ያናዳል። አይደል? አንዳንዴ አንደኛ ነበር። ትናንት ጥሩ ነው ምልህ፣ ከኳስ ጋር አንዳንድ የሚያሳልፈው ጊዜ በጣም አዎ፣ እንዲህም ምንድን ነው ምናምን እንድትል ያደርጋል። ግን ትናንት እነዛ ያደረጋቸው ነገሮች ደግሞ በአጋጣሚ ሆኖ በሊቨርፑል ተጫዋቾች ድክመትም በራሱም ደግሞ በጣም ከፍተኛ ጥንካሬ ጥሩ ውጤት ሲያስገኙለት ነበር። በሁለት የሊቨርፑል ተጫዋቾች መካከል እንዴት ያልፍ እንደነበረ እንደዚህ ስታይ የእሱ ቀን ነው። ደግሞ መቶኛ ጨዋታውን ነበር የሚያደርገው ፔፕ ጋርዲዮላ አንድ ሺኛ ጨዋታውን አሰልጣኝ ከሆነ ዶኩ ደግሞ መቶኛ ጨዋታውን ነበር የሚያደርገው ና በጣም የተለየ አድናቆት ነው ያገኘው። ግን ምን ስሜት ፈጠረብሽ የሲቲ እንቅስቃሴ? እኔ ትላንትና እውነት ለመናገር ሲቲ በጣም ያምራል ጥሩ ነው እና አእምሯቸውም ደግሞ ተመልሷል ብዬ ነው የተረዳሁት። ግን ሊቨርፑል የሲቲን ጉብዝና የበለጠ ማውጣት የቻለ እንቅስቃሴ አድርጓል ብዬ አላምነ። የሊቨርፑል ሊቨርፑል ሲቲን ፈትኖታል፣ አሪፍ ተጫውተው ነው ሲቲ በጣም የበለጠው ምናምን ብዬ ለመናገር ግን አልችልም። ሊቨርፑል በጣም ደካማ ነው የነበረው፣ እንደውም ከእረፍት በኋላ አሁን ሲቲ በልጦ ነው ወይስ ሊቨርፑል ደክሞ ነው? ነው እኮ እሱን ነው እኮ የሲቲን ጥንካሬ የበለጠ እንዳን አጉልተን እንዳናወራ የሚያደርገን የሊቨርፑል ድክመት ነው፣ ጥሩ አለመሆን ምንም። ሊቨርፑል ትላንትና እገሌ ከእገሌ የምትለው ነገር አልነበረም። ትንሽ ከእረፍት በኋላ የተወሰነ እንቅስቃሴ ለማሳየት ሞከሩ፣ እንደገና ጎል ተቆጠረ። ከዛ ምንም ሪአክት የማድረግ ፍላጎትም የላቸው። ጨዋታው ቢያልቁላ ደስ ይላቸዋል ብለ እንድትረዳ የሚያደርግ አይነት እንቅስቃሴ ኔ ነበረው እና ማን ከማን የምትለየው አይነት እገሌ ኮ ይሻላል የምትለው አይነት ነገር አልነበረም። ሊቨርፑል ላይ ትላንትና እኔ በጣም ተዳክመው ነው ያየዋቸው በጣም ተዳክመን ያየዋቸው የማንችስተር ሲቲ ጉዳይ ደግሞ የበለጠ ብልጫ የወሰዱበትና ቅድም ፔፕ ያለውን ይህንን ጨዋታ ማሸነፍ በደረጃ ስንጠረዡ ላይ ምን ያክል ቅርብ ሆነው ነገሮችን እንዲቀጥሉ እንዲያደርግ በደንብ ስለተረዱት ያንን ጨዋታ ማሸነፍ ላይ ትልቅ ፍላጎት ነበራቸው። አንደኛ፣ ሁለተኛ ግን በጣም የሲቲ አልሸንፍ ባይነትና የአእምሮ ጥንካሬ ከዚህ በፊት የምናውቀው የአእምሮ ጥንካሬ እየተመለሰው እንደመጣ ግን በደንብ ያየንበት ይመስለኛል አሁን ትናንት ያየነውን ነገር ከግምት ውስጥ ስናስገባ ያው ዋን ሳይደድ ነበር የነበረው ማለት የማንችስተር ሲቲ ብልጫ በጣም የጎላ ስለነበረ ሊቨርፑል ከዚህ ድክመት ለመውጣት ማንኛውንም ነገር ማድረግ ይኖርበታል ከዚህ በኋላ ተገቢ የሚለውን ነገር በሙሉ አለበለዚያ በጣም ይቸግራል በየነው ማስበው አሁንም ወደ ደረጃ ስንጠርሱ ወደ ሰባተኛ አካባቢ ዝቅ አለ። ስለዚህ እነዚህ እነዚህ ነገሮች በሊቨርፑል በኩል የበለጠ የስጋት ስሜት መፈጠራቸውን የሚያሳይ ነው። ግን የማንቸስተር ሲቲ ማሸነፍ ብቻ ሳይሆን በትላንትናው ፐርፎርማንስ ሊቨርፑልን ማሸነፍ ዋንጫ ፉክክሩ ላይ የሚኖረውን ተጽዕኖ ነው እንየው እስኪ። አሁን ሁለት ጥያቄ ነው የምጠይቅሽ። አንድ የእንግሊዝ ፕሪሚየር ሊግ የዋንጫ ማንሳት ፉክክር በማና በማ መካከል የሁለት ፈረሶች ቅድድም ብለው እንደሚጠሩት አይነት የመሆን ነው ዝንባሌ፣ ወይስ እዛ ውስጥ ቼልሲን ልናስገባው እንችላለን? ጥያቄ ነው። ሁለተኛው ጥያቄ እውነት አሁንም ሊቨርፑልን የዋንጫ ተፎካካሪ እያልን መቀጠል ይገባናል? እንችላለን? እንገደዳለን? ያንን ለማለት አይ፣ ከባድ ነው። የሊቨርፑል ነገር በጣም አስቸጋሪ ሆኖ ነውን ያየሁት ይህንን አይነት ተስፋ አሁን ልክ አስቶን ቪላን ሲያሸንፍ በሻምፒየንስ ሊግ ደግሞ ሪያል ማድሪድን ሲያሸንፍ አሀ ሊቨርፑል ሊመለስ ነው የሚል አይነት አስተያየት ነበር የያዝ ነው። ደግሞም የሜዳ ላይ እንቅስቃሴዎቹ ያንን የበለጠም ያጠናክሮ ነበሩ። አሪፍ ነበረ ሊቨርፑል። ግን የዋንጫ ተፎካካሪ መሆን ማለት እነዚህን አሪፍ እንቅስቃሴዎች ቢያንስ በየጨዋታዎቹ ላይ የደገምክ መሄድ ነው። አይደል በጣም በቀላል መሸነፍ ሊኖር ይችላል፣ አቻ መውጣት ሊኖር ይችላል። ግን የሜዳ ላይ እንቅስቃሴ ደግሞ ወሳኝ ነው። ያንን ኮንሲስተንሲ ሊቨርፑል ላይ እያየሁበት አይደለም። አሁን በ አሁን ሊቨርፑል እስካሁን ድረስ እንግዲህ አስራ አንድ ጨዋታ አይደል ያደረገው እስካሁን አቻ አልወጣ። ወይ ይሸንፋል ወይ ያሸንፋል። ስድስት አሸንፏል፣ አምስቱን ደግሞ ተሸንፏል ማለት ነው ሊቨርፑል እና ይሄ በዚህ ሁኔታ ውስጥ ሆኖ ሊቨርፑል የዋንጫ ተፎካካሪ ነው ብሎ ለመናገር ስፔሻል የትላንትና የሜዳ ላይ ፐርፎርማንሱ በጣም በኮንፊደንስ እንዳንናገር የሚያደርገንን ነገር ነው የሰጠን ብዬ ነው ማምነው። እኔ ሊቨርፑልን አሁን አሁን ባለው ሀቅ ከአስራ አንደኛው ጨዋታ በኋላ በተመዘገበ ውጤት አርሰናል ላይ ማንቸስተር ሲቲ ላይ በተወሰነ ደረጃ አሁን አሁን ደግሞ እንደገና ቼልሲ ላይ ከማየው ብርታ ተነስቼ ሊቨርፑልን ለተወሰነ ጊዜ ኮንሲስተንትሊ መሻሻሉን እስክናይ ድረስ የዋንጫ ተፎካካሪ ብለን መጥራታችን ትክክል አደለም ብዬ ነው የምወስደው። ገብቶሻል አደለ? ጋፑ በጣም ሰፊ ነው የሚታየው። የነጥብ ልዩነቱ አንድ ሰፊ ነው በአርሰናልና በሊቨርፑል መካከል ያለው። እንደገና በአንድ ጨመረ። በስምንት ነጥብ ነው የሚበለጠው። ይሄ ማለት የሶስት ጨዋታ አካባቢ ፍላጎት አለው ማለት ነው ነገሮችን ለማስተካከል። ከዛ በተጨማሪ ደግሞ የሚያስመካ የሜዳ ላይ ጉብዝናና እንቅስቃሴ እያሳየ በአጋጣሚ አደለም እየተሸነፈ ያለው ቅድም ለመጥቀስ እንደሞከር ነው፣ በደንብ እየተበለጠ ነው እየተሸነፈ ያለው። ሶስተኛው ለእኔ የትላንትናው ጨዋታ የታየው ስሜት ተይው፣ ጉብዝና ተይው፣ ሶስት ለዜሮ ማሸነፍ ምናምን የሚለውን ነገር ተይው፣ ፐርፎርማንሱን ተይው ፍላጎት አርሰናል በሰንደርላንድ ነጥብ ጥሏል። ይሄ ለሊቨርፑል ትልቅ ትርጉም ነው ሊኖረው የሚገባው በሰባት ነጥብ እየተበለጠ ስለነበረ ማንችስተር ሲቲ ይህንን ነገር በእኔ እምነት ጋርዲዮላ አትረዱት፣ አርሰናል ነጥብ ስለጣለ ምናምን አደለ ምናምን አልኳቸው ቢልም በደንብ ቦታ እንደሚሰጡት እርግጠኛ ነኝ። ስለዚህ የማንቸስተር ሲቲ አሰልጣኝ ጋርዲዮላ፣ የማንቸስተር ሲቲ ተጫዋቾች እንዲህ ያለውን አጋጣሚ ላለማባከን የነበራቸው የሜንታል ዝግጁነት፣ የአእምሮ ዝግጁነት፣ አካላዊ ጉብዝና፣ ጨዋታውን ለማሸነፍ ያደረጉት ጥረትና በጥረት ከሊቨርፑል መሻላቸው እናም መስራት ያለባቸውን ስራ ሰርተው ሶስት ለዜሮ በሆነ ውጤት አሸንፈው ከአርሰናል ጋር ያላቸውን የነጥብ ልዩነት ወደ አራት ያሳነሱበት አይነት ስሜት ሊቨርፑል ላይ ከጣጣ። ይህንን ለምንድነው እኔ እነሱ ሳይለፉ እኔ ለፍቼ እነሱን የዋንጫ ተፎካካሪ እያልኩኝ እየጠራው መቀጠለው። ይሄ ኦፖርቹኒቲ ሚስድ የሚደረግበት አደለም። ለእኔ አርሰናልን ስላሸነፉ አደለም ሊቨርፑሎች። ግን በአርሰናልና በሊቨርፑል ጨዋታ ላይ ይታይባቸው የነበረው አይነት ስሜት በትናንትናው ጨዋታ ላይ ጠብቄው ነበረ። ዚስ ዘ ራይት ታይም በቃ አክት ለማድረግ ከአርሰናል ጋር ያለንን ነጥብ ልዩነት ለማጥበብ አርሰናል ማንቸስተር ሲቲን በዚህ ነው ያልነጥብ በሰባት እኛን በአምስት የሚበልጥበት አይነት ነገር ይፈጠር ለማለት ትላንትና ነበር አጋጣሚያቸው። ይህንን አጋጣሚ ተረድቶ የዋንጫ አሸናፊነት ክብርን ለማስጠበቅ የሚጫወት አይነት ቡድን እና እንደዚህ አይነት ቡድኖች ያሳዩታል ብዬ ከምጠብቀው ስሜት አንጻር ሊቨርፑልን በጣም ዝቅ ብሎ ነው ያየሁት። ስለዚህ ውጤቱ ጥሩ ስላልሆነ ፐርፎርማንሱ ጥሩ ስላልሆነ እንዲህ ባሉ ወሳኝ ጨዋታዎች ላይ ሊኖር ሊሟላ የሚገባው ስሜት ተሟልቶ ስላላየው ለምንድን ነው ሊቨርፑልን የዋንጫ ተፎካካሪ ብዬ የምጠራው? እኔ አይደለማ አሁን አይደለም፣ በጭራሽ አይደለም። አሁን በርትቶ እዛው የቻምፒዮንስ ሊግ መግባት የሚችልበት ነገር ላይ ነው መልፋት ያለበት የእውነት ለመናገር ማለት ነው። ስለዚህ አርን ስሎት ብዙ ነገር መስራት ብዙ ነገር ማድረግ ይጠበቅባቸዋል። ከተጠበቀው በታች ነው ሊቨርፑል እየሆነ ያለው። እነዚህ ብልጭ የሚሉት የሪያል ማድሪድ አይነት ጨዋታ ብልጭ የሚሉት ባለፈው የሚያሸንፈው አይነት ጨዋታ አይነት በቂ አይደለም። ማድረግ ያለባቸው ኮንሲስተንትሊ አስቶን ቪላን በገጠሙበት ጊዜ የነበራቸውን ስፒሪት ምናምን። የእኔ ግን ትንሽ ለየት የሚለው አንቺ የማንችስተር ሲቲ ጉብዝና በሊቨርፑል ድክመት የመጣ ነው ብዬ አላስብም። ራሱን ችሎ ጎበዝን ማንችስተር ሲቲ ብዬ ነው ምለው። ሁለተኛው ከዋንጫው ፉክክር አንጻር አሁን ወሳኙ ምዕራፍ ብዬ የምወስደው እኔ አንድ አርሰናል ከኢንተርናሽናል ብሬኩ በኋላ ሶስት ከባድ ጨዋታዎች አሉት። ቶተናም፣ ባየር ሚኒክ፣ ቼልሲ። ቼልሲ ከአርሰናል የሚያደርጉ ጨዋታና በዛ ጨዋታ ላይ የሚፈጠረው ውጤት እነማን ናቸው በዋንጫው ፉክክር ውስጥ የሚለውን ነገር ሊወስን ይችላል። ለጊዜው ግን ቼልሲ ሩቅ አይደለም ወደድንም ጠላንም ሩቅ አይደለም። ሀያ ነጥብ ነው ያለው። ምንም በቃ ሩቅ አይደለም ቼልሲ። ግን ዋናው ፉክክር ግን አርሰናል ከማንችስተር ሲቲ ነው የሚሆነው። እዚህ ጋር የአርሰናል የስነ ልቦና ብርታት በጣም ወሳኝ ነው። የስነ ልቦና ብርታት ማለት ምን ማለት ነው? ባለፉት ሶስት ተከታታይ የውድድር ዓመታት አርሰናል ሁለተኛ ሁለተኛ ሁለተኛ ነው የወጣው ሶስት የሁለተኛ ሲወጣ ሁለት የሁለተኛ የወጣው በማንቸስተር ሲቲ ተበልጦ ነው። አንዳንዶቹ የውድድር ዓመቶች ላይ ሁለት መቶ አርባ ምናምን ቀን የደረጃ ሰንጠረዡ መሪ ሆኖ ነው የወሰደበት ሲቲ። ሁለት መቶ አርባ ምናምን ቀን አርሰናል የደረጃ ሰንጠረዡ መሪ ሆኖ ግን ሌትሊ ማንቸስተር ሲቲ ፐርፎርምም አቺቭም አድርጎ ዋንጫውን ወስዶበት ያውቃል። አሁን ልክ ከኋላሽ ማንቸስተር ሲቲ መተንፈሽ ሲጀምር ደረስኩ ሲል ማጅራትሽን የሚያለብሽ ከሆነ አለቀ፣ ከባድ ነው። በዛ ላይ ደግሞ ሲቲ አሁን ከእርሊንግ ሃላንድ በተጨማሪ ሌሎቹ ተጫዋቾች ጎል ማስቆጠር ጀምረዋል። ሲደጋግሙት ግን አንድ ፖዘቲቭ ነገር ነው። ፔፕም ሲፈልገው የነበረው ነገር ነው። ግን ሲደጋግሙት ነው የሚሻለው። ይሄኛው እየደጋገመው ስለሆነ ነው በአስራ ምናምን ጨዋታ ይህንን ያህል ሃያ ምናምን ጎላ ገባ ምናምን የምንለው አሁን እነ ዶኩም ትናንትና ኒኮ ነው ያገባው እነሱ እነሱም እስኪ ይደጋግሙ ነ ቼርኪም ሚንደግ ፎደንም ይደጋግሙ። ይሄ ሲሆን ማንቸስተር ሲቲ እኔ ማንቸስተር ሲቲ ፐርፎርማንሱ አስፈርቶኛል በእውነት ለመናገር ማለት ነው። ስለዚህ አሁን አርሰናል ሳይኮሎጂካሊ በመጡብኝ አይነት ስሜት ውስጥ የሚወድቅ ከሆነ የእንደዚህ ያለው ፍራቻ ሪፍሌክሽን ከሆነ ከሰንደርላንድ ጋር በተደረገው ጨዋታ አርቴታ መወሰን የማይገባቸውን ይወሰናሉ ብለን የማንጠብቃቸውን ውሳኔዎች እንዲወስን ያደረገው ወደ መራድ ወደ መፍራት አይነት ስሜት ውስጥ የሚገባ ከሆነ ሲቲ ሞር አድቫንቴጅስ እየሆነ ነው የሚሄድ። አርሰናል አሁንም ልበ ሙሉነቱን አሳልፎ መስጠት የለበት። እቺ ግን በሶስት አመት ሁለቴ የበለጠኝ እሱ ነው። በደንብ አሳምሬ የበለጥኩት ሲመስለኝ ከኋላ እየመጣ ወስዶብኛል። አሁንም ከኋላ የመጣ ብለሽ ራስሽ ላይ ፍርሃት የምትፈጥረ ከሆነ ልክ አይደል? እሱ አይጠቅም። እዚህ ላይ መስራት መቻል አለባቸው። እዚህ ላይ ለመስራት ግን መጀመሪያ አርቴታ ራሱ ብርቱ መሆን መቻል አለበት። ሳይበረታ ላይበረታ አይችልማ። አይደለም እሱ መበረታት አለበት። ያ ነገር ለእኔ በጣም ወሳኝ ይመስለኛል። አሁን በዚህ ሳይኮሎጂካል አስፔክት ላይ ሚዛን ላይ ብናስቀምጣቸው አፐርሃንዱን ሲቲ ወስደ በዚህ ሰዓት ወልካች ዘመን ምናምን ይላል ሲቲ። እዛ ቤት ደግሞ የሚኖረው ውይትን እንዳይዙ ምን እናርግ ደረስኩና ደረሱብን አይነት እንደዛ ነ ለደረሱብን ሲሆን ስጋትም አለው በጣም ደረስኩ፣ ደግሞ የበለጠ ያነሳሳል። ትንሽ ነው የቀረኝ፣ የደረስኩ ነው የሚለው ደግሞ የበለጠ አቅማቸውን እንዲያወጡ ያደርጋቸዋል። ስለዚህ ይህን ደግሞ ትላንትናም ጨዋታው ላይ የሲቲን ያምሮ ጥንካሬ ቅድምም ስናነሳ እንደነበረው አይተነዋል በደንብ። ስለዚህ ለአርሰናል ሲቲ የአርሰናልን ውጤት መጣል ውጤት መጣሉ የሚኖረውን ጥቅምና ትርጉም ገብቷቸው ወይም ፋይዳውን ተረድተው ተጫዋቾቻቸው ጋር በሚደረግ ውይይት የአርሰናልና ና የሰንደርላንድ ጨዋታና ውጤት የውይይት ርዕስ ከሆነ አይገባሻል አርሰናልም ይህችኑ ነገር ማንሳቱ አይቀርም። ሲቲ ያሸንፍ አደለ? ማለቱ አይቀርም። ለዛ ነው እግር ኳስ ቴክኒክ፣ ታክቲክ ይህን ሳይኮሎጂ ነው የሚባለው፣ ወይም ስለ ልቦና ነው ሌላ ነገር የለውም የሚባለው። ስለዚህ ሳይኮሎጂካሊ የተደረሰብኝ አይነት ስሜት ውስጥ የሚገባ ከሆነ ቀጣይ ውሳኔዎቹ ይሳሳታሉ። ይገባሻል? ጫና ውስጥ ሆነች የምትወስኛቸው ከመሆን አንጻር ማለት ነው እዛ ደግሞ ደረስኩ የሚል ከሆነ አሁንም አርሰናልን እንዴት ሞር ፕሬሽር እናሳድርበት የሚል ነው ወሳኝ ሰዓት ላይ አሳልፈሽ አትስጪ፣ መሪነትሽን ለማንቸስተር ሲቲ መልሶ ማግኘት ከባድ እንዳይሆን ነው እምለው። እኔ ግን አሁንም አስምር የመናገር የምፈልገው ነገር አርሰናል ደካማ ሆኖ የጣለው ነጥብ እኔ ብዙ አላየሁም። ደካማ ሆኖ እንደውም አሸንፏል ዩናይትድን ለምሳሌ። አርሰናል ፈርቶ ግን እስካሁን የጣላቸው ነጥቦች በሙሉ አጥተዋቸዋል። ሰንደርላንድ ጋር ሁለት ነጥብ ያጣው ፈርቶ ባደረገው ቅያሪ ነው። ሲቲ ጋር ሁለት ነጥብ የጣለው ሲቲ መፍራቱን እያየ ራሱን ፈርቶ ስለነበረ ነው። ከሊቨርፑል ጋር የተሸነፈው በዛ ምክንያትና በነዚ አይነት ልክ ያልሆኑ ውሳኔዎች ነው ብዬ ነው ማምነው ነ ይህንን ይህንን ነገር ማስተካከል የሚረዳ ይመስለኛል። ሳምሪ ግን የአርሰናል ደጋፊዎችን ስሜት ብናውቀው በጣም ደስ ይለኛል። አው በጣም ፍርሃቱ ተጋባባችሁ ወይ፣ ስጋት መጣባችሁ ወይ፣ ወይስ ምን ላይ ናችሁ የሚለውን ነገር ቢነግሩን በጣም ደስ ይለኛል። እሺ እሱን ሸገር ስፖርት ወይዛ በበገዳይ በተሰኘው የዩትዩብ ቻናላችን ላይ ኮሜንት ቢያደርጉ በጣም ደስ ይለኛል። በነገ እንደዚሁም ደግሞ በቀጣይ ፕሮግራሞቻችንም ላይ የምናነሳሳቸው የምንወያይባቸው ትልልቅ ርዕሰ ጉዳዮች ይሆናሉ ብዬ ነው ማስበው። አድማጮቻችን፣ እናመሰግናለን። ጥሩ ጊዜ ነበር አብረን ያሳለፍ ነው። መልካም ቀን የሆነላችሁ። ኢትዮጵያ ለዘላለም ትኖሩ